የባንዳነት ተልኮ አንግቦ የመጣው የጽንፈኛው ኃይልና ባንዳውን አጅቦ የመጣው ባዳ ሳይመለስ ቀረ። ሰማንያ ለዜሮ ብሏል መከላከያ። በማዕከላዊ ጎንደር ዞን በምስራቅ ሰቀልት ወረዳ የባንዳነት ተልኮ አንግቦ የመጣው የጽንፈኛው ኃይልና ባንዳውን አጅቦ የመጣው ባዳ በሰሜን ምዕራብ እዝ ክፍለ ጦር በተወሰደበት እርምጃ ሙሉ ለሙሉ ተደምስሷል። የባንዳዎችን ተልዕኮ ተቀብሎ ለመፈጸም ሲንቀሳቀስ የነበረው የጽንፈኛው ቡድን በተወሰደበት የማያዳግም እርምጃ ከሰማንያ በላይ ተደምስሷል፣ ቁስለኛና ምርኮኛም ሆኗል። በርካታ የነፍስ ወከፍና የቡድን መሳሪያዎችም ተማርከዋል። በተገኘው ድል የተሰማቸውን ደስታ ለመግለጽና የድል ባለቤቶቹን የሰራዊት አባላት ለማበረታታት በግዳጅ ቀጠናው የተገኙት የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጀነራል ባህኑ በቀለ የደመሷችሁትና የማረካችሁት የጽንፈኞች ስብስብ ባዳ ከሆኑና ከሀገራችን ታሪካዊ ጥላቶች ጋር አብረው የሚሰሩ ባንዳዎች ጭምር በመሆናቸው ባዳዎችም ሆኑ ባንዳዎቹ ቆም ብለው ሊያስቡ እንደሚገባም ትምህርት የሰጠ የማያዳግም እርምጃ ነውም ብለውታል። በባንዳና በአዳው ላይ የተወሰደው እርምጃና የተገኘው አንጸባራቂ ድል የታላቋ ሀገር ሰራዊት መሆናችንና ለኢትዮጵያ ያለን ክብር ቁርጠኝነት የሚያሳይ ነውም ብለዋል። የሰሜን መራብዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ክብረ ጦሩ ድል ብርቋ አይደለም ያሉት ሌተናል ጀነራሉ እንደ ክፍለ ጦር ከዚህ በፊት ባካሄዳችሁት ስምሪቶች ሁሉ አንጸባራቂ ድል አስመዝግባችኋል። የዛሬውን ድል ግን ለየት የሚያደርገው በዜሮ ኪሳራ ባንዳዎችንና ተላላኪዎችን በመደምሰስና በመማረካችሁ ነው ሲሉም ተናግሯል። እናንተ ዛሬ ተዋግታችሁ ያሸነፋችሁት የኢትዮጵያውያንን የጀግንነት ወኔና ስነልቦና ተላብሳችሁ ህገ መንግስታዊ ተልኳችሁን ተረድታችሁ በሰለጠነ ወታደራዊ ሳይንስና ጥበብ በመታገዝ ያስመዘግባችሁት ድል ወገንን ያኮራ የጥላትን አንገት ያስደፋ አንጸባራቂ ድል በመሆኑ ልትኮሩ ይገባል ካሉ በኋላ፣ ድሉ መላውን የመከላከያ ሰራዊታችንን የሚያኮራ በመሆኑ ክቡር የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁራ እንዲሁም የመከላከያ ከፍተኛ አመራሮችን የእንኳን ደስ አላችሁ መልእክትም አስተላልፏል ሲሉም አብስሯል። የክፍለ ጦር አዛዥ ኮሎኔል ዘሪሁን ተረፈ በበኩላቸው በማዕከላዊ ጎንደር ዞን በምስራቅ ሰቀልት ወረዳ ሲንቀሳቀስና የህዝቡን ሰላም ሲያውክ በነበረው የጽንፈኛው ቡድንና ተላላኪዎቹ ላይ በወሰነው ጥንቃቄ የተሞላበት ኦፕሬሽን በጽንፈኛው አደረጃጀት ሁለት የብርጌድና የሻለቃ አመራሮችን ጨምሮ 80 ሲገደሉ 30 ምርኮኛና በርካታ ቁስለኛ መሆኑን ተናግሯል። እንዲሁም አንድ መትሬስ አንድ ስናይፐር አንድ የጦር ሜዳ መነጽር በርካታ የውግብ ትጥቅና የእጅ ቦምብና የቃታ መሳሪያ መማረኩንና ኦፕሬሽኑ 80 ለዜሮ ሰላማዊ በሆነ ውጤት ስለመጠናቀቁም ገልጿል። ከአመራሮች መካከል ሻምበል አዲሱ መድፉ፣ ሻምበል እንድሪስ አብደላ እና መቶ አለቃ አህመድ አረጋ ግዳጁን አስመልክተው የተሰጠን ተልኮ ጽንፈኛውን መደምሰስና የህዝቡን ሰላም ደህንነት ማረጋገጥ ነው። በቀጣይም የቀረውና ርዝራዡን የጠላት ኃይል በማደንና በመደምሰስ የአካባቢውን ሰላም ለማረጋገጥ ዝግጁነታችን ከመቼውም ጊዜ በላይ የላቀ ነው ብለዋል ሲል መከላከያ ዘግቧል። ከመከላከያ ዜና ሳንወጣ ሌተናንት ጄኔራል አጫሉ አሸለመ በሁርሶ እጩ መኮንን ማሰልጠኛ የሰልጣኙን የመስክ ምዘና ተመለከቱ ተባለ። በሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት ለ27ተኛ ዙር ሰልጣኝ እጩ መኮንኖች የተሰጠ ያለውን የመስክ ምዘናና አጠቃላይ የስራ እንቅስቃሴ ምልከታ ያደረጉት የመከላከያ ሰው ሀብት አመራር ዋና መምሪያ ኃላፊ ሌትናል ጀነራል አጫሉ ሸለመ የማሰልጠኛ ትምህርት ቤቱን ታሪካዊ ዳራና የስራ እንቅስቃሴ በተመለከተም ገለጻ ተደርጎላቸዋል። ለአንድ ሀገር ጠንካራና ዘመናዊ ሰራዊት ግንባታ በከባድ ስልጠና አልፎ ብቁ የሆነ ዘመኑ የሚጠይቀውን ቴክኖሎጂ መጠቀም የሚችል ሰራዊት መገንባት ተገቢ ነው ያሉት ሌትናል ጀነራል አጫሉ ሸለመ ለዚህም በብዙ ውጣ ውረድ ፈተና አልፋችሁ የጥላትን እኩይ ሴራ ቀድሞ በመረዳት ፍላጎቱን እንዳያሳካ ማድረግ ይጠበቅባችኋልም ብለዋል። ሰልጣኞች አሁን በምትወስዱት የመስክ ምዘና አእምራዊና አካላዊ ብቃታችሁን ተጠቅማችሁ በማለፍ የሚሰጣችሁን የእጩ መኮንነት ስልጠና በድል በመወጣት ተኪ አመራር ሆናችሁ የሀገራችንን ደማቅ ታሪክ የማስቀጠል ኃላፊነት ተጥሎባቸዋል ሲሉም አስገንዝበዋል። የመከላከያ ትምህርትና ስልጠና ዋና መምሪያ ምክትል ኃላፊ ለአመራር ስልጠና ሜጀር ጀነራል ሰለሞን በጋል በበኩላቸው አሁን ያለውን ዓለም አቀፋዊ አህጉራዊና ሀገራዊ ሁኔታዎችን በጥልቀት ተረድታችሁ የሚሰጣችሁ የመስክ ምዘና ለቀጣይ ስልጠናችሁ ይበልጥ የሚያግዛችሁ በመሆኑ ትኩረት ልትሰጡ ይገባልም ብለዋል። የሁርሶ ኮንቴጀንት ማሰልጠኛ ትምህርት ቤት አዛዥ ብርጋድ ጀነራል አዲሱ ተር ተርፋሳ ማሰልጠኛ ትምህርት ቤቱ ለ11ኛ ዙር ምልምል ሰልጣኝ ወታደሮች እየሰጠ ያለውን የስልጠና ሂደት በተመለከተና አጠቃላይ የስራ እንቅስቃሴውን በተመለከተ ገለጻ በማድረግ ሀገር ተረካቢ ትውልድ እየገነባን የሀገራችንን የከፍታ ዘመን እናፋጥናለን ሲሉም ተናግሯል። የሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት አዛዥ ኮሎኔል ከድር ጫጮ የማሰልጠኛ ትምህርት ቤቱ ታሪካዊ ዳራ እና አሁናዊ የስልጠና ሂደቱን በተመለከተ ገለጻ በማድረግ የምናሰለጥናቸው እጩ መኮንኖች የመሪነት ጥበባቸውን ከፍ በካም በማድረግ ብቁ ጀማሪ መኮንን ሆነው የሚሰጣቸውን ማንኛውንም ግዳጅ በብቃት እንዲወጡ የሚያስችል ስልጠና ነው ሲሉ ተናግሯል ብሏል። መከላከያ ከአምስት መቶ ሺህ ብር በላይ ግምት ያላቸው የእርድ ሰንጋዎችና ፍየሎች ለሰራዊቱ ተበረከቱ ተባለ። የቦረና ዞን አስተዳደርና በስሩ የሚገኙ ወረዳዎች እንዲሁም የሞያሌ ከተማ አስተዳደር የአቅም ግንባታ ስልጠናቸውን ላጠናቅቆ የደቡብ እዝ ኮር የሰራዊቱ አባላት ከግማሽ ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የእርድ ሰንጋዎችንና የቁም እንስሳትን ድጋፍ አድርጎላቸዋል። ድጋፉን ያስረከቡት የቦረና ዞን ሚሊሻ ጽሕፈት ቤት ኃላፊ አቶ አስቻለው ዮሐንስ ሰራዊቱ የዞኑን ዘላቂ ሰላም ለማረጋገጥ በፈጸሟቸው ተልኮች በአካባቢው ፈጣን ልማታዊ ለውጦች ተመዝግበዋልም ብለዋል። የቦረና ህዝብና መንግስት ለሰራዊቱ ያለውን አለኝታነት በመጠቆም ድጋፉ የቦረና ህዝብ ሁሌም ሰራዊቱ ከሚፈጽሟቸው ስኬታማ ግዳጆች ጎን መሆኑን የሚገልጽ እንደሆነም አብራርቷል። ድጋፉን የተረከቡት የግዳጅ ቀጠናው ሎጂስቲክስ አስተባባሪ ሌተና ኮሎኔል ክንድያ ብርሃኑ የፖርና ህዝብ ለኮሩ ሰራዊት ለሚያደርገው ሁለገብ ድጋፍ አመስግነው ሰራዊቱ ህዝብን ከጎኑ በማሰለፍ በፈጸማቸው ግዳጆች ሁሉ አመርቂ ውጤት ማስመዝገቡን ገልጧል ሲል መከላከያ ነው የዘገበው። ወደ ሌላው የመከላከያ ዘገባ ስናልፍ ከራያ ቆቦ ወረዳና ከቆቦ ከተማ ከተውጣጡ የህብረተሰብ ክፍሎች ጋር ውይይት አካሄድኩ ይላል። ያለ ህዝብ ተሳትፎ የሚመጣ ልማት የሚረጋገጥም ሰላም የለም በሚል መሪ ሀሳብ ውይይት እየተካሄደ ሲሆን በመገዳደል የሚመጣ ሰላም የለም እያሉት ተወያዮቹ በግጭቱ ሰርቶ ሀገር የሚለውጠው ትውልድ እየተጎዳ ነው፣ ችግሩን ለመፍታት መወያየት እንደሚገባም አስገንዝበዋል ብሏል መከላከያ። የሰሜን ወሎ ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ሞላ ደሱ በሰሜኑ ጦርነት የወደሙ ተቋማትን መልሶ ለማቋቋም የጸጥታ ችግሩን እንቅፋት ፈጥሯልም ብለዋል። የራያ ቆቦና የቆቦ ከተማ ህዝብ የልማት ተጠቃሚ እንዳይሆን ማድረጉንም ገልጧል። ችግሩን ለመፍታት የሚያስችል መፍትሄ በህዝብ እጅ እንዳለም ነው የተናገሩት። የሰሜን ወሎ ዞን የሰላምና ጸጥታ መምሪያ ኃላፊ ብርጋዴር ጀኔራል ካሳ ደመሌ በበኩላቸው የዞኑን ሰላም ለማጽናት የህዝቡ ተሳትፎ አስፈላጊ መሆኑም ገልጠው ከህዝቡ ጋር በመቀራረብ እየተሰራ መሆኑም ተናግረዋል። በቀጠናው የሚገኘው ሰራዊት ከፍተኛ አመራር ሜጀር ጄኔራል አድማሱ አለሙ ጫካ የገቡት ልጆች የአማራ ህዝብን ጥያቄ ያነገበው አይደሉም፣ መገዳደል ይቁም። የሰላምን አማራጭ ከተቀበሉ መንግስት ዝግጁ ነው። ለዚህም በጋራ ሰላምን ለማስፈን ህዝቡ ሊያግዝ ይገባልን ብለዋል። የሰላምን አማራጭ የማይቀበል ካለ ግን የባዕዳን ተልእኮ ያነገበ በመሆኑ የመከላከያ ሰራዊቱ ሀገር የማጽናት ግዳጁን መወጣቱን ይቀጥላል ሲሉም አስገንዝቧል ተብሏል። ካይሮም አለቀሰች፣ ኤርትራም አዘነች፣ ሻቢያ ጨነቃት፣ ህወሓትም ደቀቀች። ፋኖ ሸኔ መሳይ ሁሉም አለቀሱ በኢትዮጵያ ስኬት ሽንፈትን ሲቀምስ።